የትልቁ አንጀት ወይም ኮሎሬክታል ካንሰር ምርመራ ማለት ምልክቶች ከመታየታቸው በፊት የካንሰር ምልክቶችን በትልቁ አንጀት ውስጥ ፈልጎ ማግኘት ማለት ነው። የማጣሪያ ምርመራ ወይም ስክሪኒንግ ቀደም ብሎ ካንሰርን ለማግኘት ይረዳል። ይህ ሕክምናውን ቀላል ያደርገዋል፣ ምክንያቱም ካንሰሩ ሳይሰራጭ ሊገኝ ስለሚችል ነው። የኮሎሬክታል ካንሰር ምርመራ ከ45 ዓመት ዕድሜ ጀምሮ ለሁሉም ሰው ይመከራል። እርሶ ወይም ቤተሰቡ የአንጀት ካንሰር ወይም የአንጀት ቁስለት በሽታ ካለቦ ከ45 ዓመት ቀደም ብሎ ምርመራ ሊያስፈልጎ ይችላል። አንዳንድ ምርመራዎች የትልቁ አንጀቶ ውስጥ በመመልከት የኮሎሬክታል ካንሰርን ይመረምራሉ። እነዚህም ምርመራዎች ሲግሞይዶስኮፒ፣ ኮሎኖስኮፒ እና ኮሎኖግራፊ በመባል ይታወቃሉ። ሲግሞይዶስኮፒ በተለዋዋጩ ቱቦ ጫፍ ላይ ያለውን ካሜራ በመጠቀም የትልቁ አንጀቶ የታችኛውን ሶስተኛ ክፍል ይመለከታል። ፖሊፕ እና ሌሎች የካንሰር ምልክቶችን ለመፈለግ ቱቦ በፊንጥጣዎ በኩል ወደ ትልቁ አንጀቶ ይገባል። ኮሎኖስኮፒ እንዲሁ በተመሳሳይ ካሜራ በመጠቀም ሙሉውን ትልቁ አንጀቶ ውስጥ ሊኖር የሚችል ፖሊፕ ወይም ሌሎች የካንሰር ምልክቶችን ይመለከታል። ኮሎኖግራፊ እንዲሁም ቨርቹዋል ኮሎኖስኮፒ በመባል የሚታወቀው ሲቲ ስካንን በመጠቀም ትልቁ አንጀቶ ውስጥ ሊኖር የሚችል የካንሰር ምልክቶችን ይመለከታል። ሌሎች ምርመራዎች ሰገራውን በማየት የኮሎሬክታል ካንሰርን ይመረምራሉ። የሰገራ የደም ምርመራው በሰገራ ናሙና ውስጥ የደም ምልክቶችን ይፈልጋል። እነዚህ ምርመራዎች ብዙውን ጊዜ ከሲግሞይዶስኮፒ ጋር ተጣምረው ይከናወናሉ። ሰገራ ውስጥ ያለው ደም በኮለን ወይም በካንሰር ውስጥ የፖሊፕ ምልክት ሊሆን ይችላል። ይሁን እንጂ የሰገራ ደም ካንሰር ያልሆኑ ሌሎች ምክንያቶች ሊኖሩት ይችላል። የምርመራ ውጤት ምን ማለት እንደሆነ የጤና ባለሙያዎትን ያማክሩ። ከነዚህ በተጨማሪ በሰገራ ዲኤንኤ ምርመራ አብኖርማል ካንሰር ዲኤንኤ እንዳለ ማወቅ ይቻላል።